ሰላም ዛሬ ደግሞ እንዴት እስኪ የሲአርቲ ፓወር ሰፕላይ ላይ ማለትም ይህን የምትመለከቱትን አምስት ገመድ ያለውን የሲአርቲ ፓወር ሰፕላይ ላይ እንዴት ለሳምሰንግ ቲቪ ወይም ለሳምሰንግ ሲአርቲ ቦርድ እንዴት መግጠም እንችላለን የሚለውን ነገር አብረን እንሂድ። እቺ የምትመለከቷት የአይሲ ስልሳ ሰባት ሀምሳ ሶስት የምትባለው ለሲአርቲ ወይም የሳምሰንግ ስዊችንግ አይሲ እዚች ጋር የነበረች ባለስድስት እግር አይሲ ነች። ይችን አይሲ ከመቀየራችን በፊት አንድ ቼክ የምናደርገው ነገር ምንድን ነው? በሜትራችን ኮንቲኒቲ። ከዚህኛው ይሄ የምትመለከቱት የሜን ካፓስተር እግር ነው፣ ፊልተር ካፓስተራችን። ስለዚህ ከዚህኛው እግር እዚህ ጋር ሁለቱ እግሮች ላይ ምን እንለካለን? ኮንቲኒቲ ቼክ እናደርጋለን ማለት ነው። ይህን ቼክ ስናደርግ ምንድን ነው፣ ይሄኛው የምትመለከቱት መስመር በዚህ የቾፐር እግር አድርጎ በዚህኞቹ አድርጎ በዚህኛው ጋር ኮንቲኒቲ ይሰጠኛል። ከዛ ደግሞ በዚህኛው መስመር ጋር እዚህ ጋር አድርጎ እዚችኛው እግር ላይ የመጀመሪያው እግር እዚች ጋር ኮንቲኒቲ ያለው ማለት ነው። ይሄኛው ደግሞ ይሄኛው መስመር ደግሞ እንደምትመለከቱት በዚህ መስመር ጋር አድርጎ በዚህ ጋር አድርጎ የት ይሰጠኛል ማለት ነው። እዚችኛው እግር ጋር ኮንቲኒቲ ያለው ማለት ነው። የግራውንድ መስመራችን ጋር ማለት ነው። ስለዚህ ሲአርቲ ኮንቲኒቲውን ቼክ በማድረግ ምን እናደርጋለን ማለት ነው የፓወር ሰፕላያችንን ፖዘቲቭ እና ኔጌቲቭን እንበይዳለን ማለት ነው። ይሄ ማለት ደግሞ ይሄኛው ኔጌቲቭ ነው፣ ይሄ ፖዘቲቭ ነው። ከዚህ በኩል የምትመለከቱት ይሄኛው መቶ አስር ሲሆን ይሄኛው ግራውንድ ነው ማለት ነው። ከበየድኩት በኋላ ደግሞ አሳያችኋል እንግዲህ ፓወር ሰፕላያችንን እንደምትመለከቱት ግራውንድ የምትለዋን ይችት እዚች ግራውንድ ላይ ይችኛዋ ደግሞ መቶ አስር ላይ የመቶ አስሩን ለመለየት ከፈለግን ከዚች ጋር ወደዚች የምትሄድ ፊውዝ አለች። ከዛ በኋላ ከዚህ ወደዚህ የሚሄደውን ዳይወድ አለ። ይህ ዳይወድ እንደምትመለከቱት በዚህ በጥቁሩ መስመር አድርጎ በሬዚስተር ጃምፕ አድርጎ በዚህ ጋር ዞሮ ይሄው እዚህ ጋር 120 ቮልት የሚለው ፍላይ ባክ ላይ ይገባል። ይሄ 120 ደግሞ በዚህኛው መስመር ወጥቶ የት ይገባልኛል ማለት ነው። ሆሪዞንታል መስመሪ ላይ እዚህ ጋር ሆሪዞንታል ትራንዚስተሩ ጋር ይገናኛል ማለት ነው። ስለዚህ ይሄንን ፓወር ሰፕ ላይ እዚህ ጋር የምትሰጠዋል በይቱ ጋር አስገብቻለሁ በዚህ ስር ሁለቱን ቀይና ቀይና ጥቁርን መስመር አስገብቻለሁ ይህ የምትመለከቱት ሂት ሲንክ ነው የፓወር ሰፕላይው ላይ የሚትገኝ ያ ማለት እዚች ጋር ያለችውን እቺን አይሲ ሂትሲንክ ስለሚያስፈልጋት ሂት ሲንኩ ላይ በማሰር አሁን ቲቪውን ፓወር ሰተን እንሞክረዋለን ከዛ በኋላ የሚፈለጉ ቮልቴጆችን ቼክ እናደርጋለን ማለት ነው ቮልቴጆቹን ቼክ ለማድረግ ደግሞ እዚያ ሜትራችንን ወደ ዲሲ እንቀይራለን። ዲሲ ፓወር ሰፕላይ ዲሲ ቮልቴጅ ስለሆነ የምንለካው እሱ ላይ እናደርጋለን። እዚች ጋር እንደምትመለገቱ ግራውንዳችንን እናደርገን፣ ኤሲ ሶኬታችንን ኤሲ እዚች ጋር ፕለግ እናደርጋለን። እዚች ጋር ስንሰካ ኤሲያችንን እዚ ጋር ፕለግ ስናደርገው እንደምትመለከቷት ይቺ ላይት በርታልናለች እዚ ጋም የፓወር ሰፕላይ ይቺ ላይት በርታል አሁን እዚቺ ጋ ቲቪዋን ምን አደርጋለሁ ፓወር በተን እዚቺ ጋር ፓወር በተን ዋን እናካልና ቲቪው ብሊንክ ብሊንክ ሲያደርግ ይነሳል ማለት ነው አሁን ምን እለካለሁ አስፈላጊ የሆኑ ቮልቴጆችን መጀመሪያ እንለካለን እዚ ጋ እንደምትመለከቱት ቅድም ያልኳችሁ የ110 ዳይወዱን አውትፑቱን ስለካ ይሄው እዛጋ 110 ቮልቴጅ አንብቦልኛል። ከዛ ውጪ የቨርቲካል ቮልቴጆች እዚጋ ይችን ስለካ ያው 13 በመሃል ላይ ስለካ ኔጌቲቭ 13፣ ከዛ በኋላ ከዚች ከሶስተኛዋ ዳር ስለካ 14 ቮልቴጆች አሉ። ይህ ማለት ነው እነዚህ ከሆኑ ላይ በኋላ ከአውትፑት በኩል ቮልቴጅ ለካሉ። ይህ ማለት ነው ከአውትፑት በኩል ስለካ ይሄው ከዚችኛዋ ከቨርቲካል አውትፑት የአስር ቮልቴጅ ደርሶልኛል ማለት ነው። አሁን ቲቪውን መመልከት እንችላለን ማለት ነው። እንግዲህ ፓወር ሰፕላዩን እንደምትመለከቱት አድርጌ አስቀምጬዋለሁ። ቲቪው ይሄ ነው። እንደምትመለከቱት አሁን ይሄን እንደዚህ አድርጌ ፍሮንት ላይታችንም እዚች ጋር በርታለኝ ከዛ በኋላ ፑሽ በተን ስታንድ ባይዋ እንደምትመለከቷት ብሊንክ እያደረገች ነው። ያ ማለት ቲቪው እየተነሳ ነው ማለት ነው። ፓወር ሰፕላያችን በትክክል ሰርቷል ማለት ነው። ይኸው ቲቪው በርቶልኛል። ከዛ በኋላ እዚህ ጋር ሜኑ ስናካ ይኸው ይህ እንግዲህ ብዥ ብዥ የሚለው በስልክ እየተቀረጸ ስለሆነ ነው። ፎከሱም ምንም አሪፍ ላይ ነው ያለው። እንደዚህ አድርገን ፓወር ሰፕላዩን ማስተካከል እንችላለን። አመሰግናለሁ።